ነው ቢድአ ነው ቢድአ ነው አንተ ራስህ ነህ ቢድአ። በእስልምና ውስጥ ጥሩ ቢድአን ያስገኘ ሰው ለሱ አጅር አለው ላስገኘበት፣ ያንን ስራ ተከትሎ ለሚሰራውም እንዲሁ ነቢዩ። መልካም ቢድዓ ብለዋል፣ ጥሩ የሆነን ቢድዓ ብለዋል። አላቱና የሚለው ቋንቋዊ ትርጉሙ መንገድ ማለት ነው። ይህ መንገድ ደግሞ ጥሩ መንገድም ሊሆን ይችላል፣ መጥፎ መንገድም ሊሆን ይችላል። ይሄ መከረኛው የጎዳና ላይ ይቅጣር ዘንድሮ ደግሞ የቁርአን ውድድር በሚል ሽፋን ይዞ መጣ። አምስተኛ ዙር አምስተኛ ዓመት ማለት ነው። እኔ በጣም የሚያጅበኝ በጣም የሚገርመኝ ነገር ከተን ለምንድነው እንደዚህ የምትጫወቱበት፣ እንደፈለጋቸው የምታደርጉበት? ወይስ አሁንም ጅብሪል ወህይ ይዞላቸው ይመጣል? አንዴ ይፈቀዳል፣ አንዴ አይፈቀድም። ህዝቡ ለምን ግራት አጋብታላችሁ? የሚጠቅም አንድ ነገር ሲደረግ ቢድአ ነው ቢድአ ነው ቢድአ ነው አንተ ራስህ ነህ ቢዳ ቁርአንም ሐዲስም የማይለው መጥፎ ቢዳ መታሰራጭ ማለት ናቸው። እኛ ሙስሊም አህለ ሱና ወል ጀማዓዎች አልহামዱሊላህ በቁርአንና በሐዲስ ነው ምንመረው ራሳቸው ነብያችን አለይሂ ሰላቱ ወሰለም ናቸው ለኦሞ የሚጠቅም ጥሩ ቢዳን ያስገኝ ሰው ጥሩ ቢዳን ያስገኝ አጅር እንዳለው ያስተማሩ እንግዲህ መቸም እችን መውሊድ የተፈቀደች ለማድረግ የማይጋጋጡት መጋጋጥ የለም ነገር ግን አሁንም ወደፊትም ከነቢዩ ሰለላሁ አለይሂ ወሰለም ያቺ ቃል ከወጣች ጀምሮ ቢድአ በቢድአነቱ የሚቀጥል እንጂ ቢድአ ሱና የሚሆንበት ቢድአ መልካም ተግባር የሚሆንበት ምንም አይነት መንገድ የለም። ይሄ የሚመራቸው አካላት ቢኖሩም እንደ መረራቸው ሊኖሩ ይችላሉ እንጂ የነቢዩ ሰለላሁ አለይሂ ወሰለም ሸሪአ በስሜታዊና ግንፍልተኛ ሰዎች የሚቀየር አይደለም። እንደሰማችሁት አንተ ራስህነህ ቢድዓ እያለ በዚህ መልኩ ስሜቱን እያራገፈ ነው ያሉ ሐዲሱን በተመለከተ ሙስሊም ላይ እና ሌሎች ላይ የተዘገበ ሐዲስ ነው። እሱ የፈለገውን ሀሳብ ለማራመድ በሚመቸው መልኩ ቆርጦን፣ ያመጣው ሐዲሱ ረዘም ያለ ነው። በምታዩት መልኩ አዕራቢዎች ወደ ነብዩ ሰለላሁ ዐለይሂ ወሰለም መስጅድ ሲገቡ ሁኔታቸውን አይተው የተጎሳቆሉና በድህነት የጎዳቸው መሆናቸውን አይተው ነብዩ ሰለላሁ ዐለይሂ ወሰለም ወደ ሶደቃ ቀስቀስ አደረጉ። ሰዎች ሶደቃ እንዲሰጡ ማለት ሰዎች ዘግየት አሉ በነቢዩ ሰለላ ሰለም ፊት ላይ እስከሚታይ ድረስ። ከዛም አንድ ከአንሷር የሆነ ሰው በጣም ብዙ ሶደቃን ተሸክሞ አምጥቶ ከነቢዩ ሰለላ ሰለም ፊት ላይ ዝርግፍ አደረገው። እሱን ተከትለው ሌሎች ሰሓቦችም ያላቸውን፣ ትንሽም ያለው ከትንሿ

አው ዛሪህም ሸይ በኢስላም ላይ መልካም የሆነን መንገድ የጀመረ እሱ በጀመረው መልካም ነገር ላይ ሰዎች እሱን ተከትለዎች ከሰሩ ለሱ የነሱ አጅር በሙሉ ለሱ ይኖረዋል፣ ከነሱ አጅር ምንም ሳይቀነስ። ልክ እንደዚሁ መጥፎ የሰራ መጥፎ ይኖረዋል፣ ከነሱ መጥፎ ስራ ሳይቀነስ።

በቋንቋዊ ትርጉሙ አዲስ ነገር ከሆነ አዲስ ነገር ማስገኘት ዲንን የሚጠቅምና ለመልካም ነገር የምንጠቀምበት ከሆነ ይሄ የተወደደ ነገር የሚበረታታም ነገር ነው። እንደሚታወቀው ሱና የሚለው ቋንቋዊ ትርጉሙ መንገድ ማለት ነው። ይህ መንገድ ደግሞ ጥሩ መንገድም ሊሆን ይችላል፣ መጥፎ መንገድም ሊሆን ይችላል። በቋንቋዊ ትርጉሙ ከሄድን ማለት ነው። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም መንሰነ ፊል ኢስላም ሱነተን ሐሰነተን ሲሉ የፈለጉበት ቋንቋዊ መልእክቱን እንጂ ሸሪአዊ መልእክቱን አይደለም። ጥሩ መንገድን የጀመረ ጥሩ መንገድ ሊሆን የሚችለው ደግሞ ነው ብለን ማስተዋል ይጠበቅብናል። በዲን ላይ አዲስ ነገር በማምጣት ጥሩ ሊሆን አይችልም። ምክንያቱም በዲን ላይ የተጨመረን ጭመራ ነቢዩ ስለ ላ ሰለም ጥመት ነው እንጂ አሉት። ጥሩ ይሆናል ብለው አልነገሩንም፣ አላስተማሩንም። ጥሩ መንገድ ሊሆን የሚችለው መቼ ነው? ከሸሪአ ጋር የሚገጥም ሲሆን ነው። ለምሳሌ ሐዲሱ ላይ የተጠቀሰውን ስንመለከት ሰደቃ በሰደቃ ላይ ጀማሪ መሆን ይህ መልካም መንገድ ነው። ነገር ግን በዲኑ ላይ ሌላን ነገር መጨመር ቢድአ እንጂ ሱና የሚለው ውስጥ አይገባም ማለት ነው። ከዚህ በመቀጠል ሌላ ያነሳቸው ነገራቶች አሉ። የቁርአን ነጠብጣብ፣ የጁማ አዛን ሌሎችንም በተመለከተ ማለት ነው። አማ ጥሩ ቢዳን አንተም እየተገለገልበት የቁርአን ነጠብጣብ፣ የጁማ ሶላት ሁለተኛ አዛን፣ ሌሎችንም ጥሩ ቢዳዎችን ጨምሮ እየተገለገልንባቸው ነው። ይሄ መሷሊሐል ሙርሰላ የሚባለውን ነገር ካለመረዳት የመጣ ችግር ነው። ምክንያቱም መሷሊሐል ሙርሰላ ዲናዊ ጉዳዮቻችንን ለመስራት የምንታገዝባቸው እንጂ በዛታቸው እነሱን አይባድ አድርገን የምንይዛቸው አይደለም። ለምሳሌ ቁርአን ነጠብጣብ ብንመለከት ነጠብጣቡን በራሱ ኢባዳ አድርገን የምንዘ አይደለም ነገር ግን እነዛ ነጠብጣቦች ቁርአንን አስተካክል እንድናነብ የሚያደርጉን ናቸው ቢድአንና መሷሊሐል ሙርሰላን በማቀላቀል የሚፈጠር ችግር ነው በዚህ በኩል የሰራሁት ቪዲዮ አለ እንደምትመለከቱት የአህባሽ ብዥታ ሰማንያኛው ላይ እነዚህ ነገራቶች በዝርዝር በሰፊው የተዳሰሰበት ቪዲዮ ስለሆነ በነቢያችን ዓለይሂ ሰላም ጋር አሁን ላይ ግን ሁላችሁም እንደምታውቁት ለጁምዓ ሶላት ሁለት አዛን የሚደረገው። ሁለተኛ የተራዊ ሶላት በነቢያችን አለ ሰላት ወሰላም ጊዜ በጀማ አይሰገድም ነበረ። አሁን ግን ሁላችንም የተራዊ ሶላት በጀማ እንሰግዳለን። ሶስተኛ ቁርአን በነቢዩ አለ ሰላት ወሰላም ጊዜ ነጥብጣብ አልነበረው። አሁን ግን ሁላችሁም እንደምታውቁት የምንቀረው ቁርአን በነጥብጣብ እንድንለያቸው ፊደላቶችን ተደርጎ ነው የተቀመጠው። ይህን ነገር ነቢዩ ይኩና ሰሃበቶችም እንኳን ሪዋን ላ ተዓላ አለህም አልሰሩትም። አራተኛ ያንን መለስ ብላችሁ መመልከት ትችላላችሁ። ትናንትም ዛሬም ወደፊትም ቢድአ በቢድአነቱ የሚቀጥል ነው። መቼም ቢሆን ሱና ሊሆን አይችልም። ነቢዩ ሰለላሁ አለይሂ ወሰለም የጨረሱት ጉዳይ ነው። ከነቢዩ ሰለላሁ አለይሂ ወሰለም በኋላ መጥቶ ሌላ ሰው አሳማሪና አስዋቢ ሊሆን አይችልም። ነቢዩ ሰለላሁ አለይሂ ወሰለም ኩሉ ቢድአትን ላላ ሁሉም ቢድአ